ሰላም ሰላም ውድ የቲ ቴክ ዩቱብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ በኢትዮጵያ ብር የሚከፍለን ጽድቅ ያለ ዌብሳይት ይዘን መጥተናል። እንደምትመለከቱት በዳሽን ባንክ፣ በኢትዮጵያ ንግድ ባንክ፣ በስፔር በአዋሽ ባንክ ደስ ባላችሁ፣ በየትኛውም በቡና ባንክ ደስ ባላችሁ እናንተ ባላችሁ ውዝድሮ የምታደርጉበት ሰርታችሁ ቪዲዮ በማየት ብቻ ማለት ቪዲዮ በማየት ብቻ። ስለዚህ ይህንን ዌብሳይት እኔ ዲስክሪፕሽን ላይ ወይም የኮመንት መጀመሪያ ላይ አስቀምጥላቸዋለሁ እዛ ላይ ገብታችሁ ዌብሳይቱን ተቀላቀላችሁ እንደ መስራት ትችላላችሁ። ስለዚህ በቃ ይህንን ዌብሳይት የሚከፍቱት በኢሜላችሁ ብቻ ነው። ኢሜላችሁ ታስገባላችሁ፣ ከዚ፣ ፓስወርድ ነው። ስለዚህ አሁን ካከፋፈቱ እስከ ውድሮ አደራርጉ እንዴት እንደምናደርግ ምናምን አሳያቸዋለሁ። እንዲሁም ደግሞ እንዴት ገንዘብ እንደምንሰራበት ቪዲዮች እንዴት እያየ እንደምንሰራበት አሳያቸዋለሁ ማለት ነው። በመጀመሪያ ስታርት መተላዝ ይችላል። እሷን አንድ ጊዜ ክሊክ አደርጋለሁ። ከዚ ስንገባ እንደዚህ አይነት ኢንተርፌስ ያመጣልናል። ልክ ገና ስትመዘገቡ እንደምትመለከቱት 4600 ብር አለው ማለት ነው፣ በኢትዮጵያ 4600 ብር ማለት ነው። ስለዚህ እዚህ ጋር የመጀመሪያው ላይ የራሳችሁ ስም ነው የምትሞሉት፣ የራሳችሁ ስም ማለት የራሳችን ስም። እኔ ለምሳሌ ዝም ብዬ ተሞ ተሞ አልኩት። ከዚያ በኋላ እዚህ ጋር ደግሞ ኢሜል ነው የማስገባው ባሜል ለማስገባው እንደምትመለከቱት እንደዚህ ሳይን አርገናል። እንደምትመለከቱትው ምንም እንቀብድ ሜል ነው። ከዚያ በኋላ የራሳችን ሜላችን እናስገባለን። ከዚያ በኋላ ሜላችን ፓስወርዳችን እንጽፋለን። ድጋሚ ደግሞ ኮንር እናርገዋለን። ራሱ ፓስወርድ ከታች ደግመን እንጽፋለን ማለት ነው። ስለዚህ አያችሁ ገና ስለተመዘገብኩ ብቻ አራት ሺ ስድስት መቶ ብር ሰጥቶኛል ያለኝ ማለት ስለዚህ፣ አሁን እንደዚህ እንደምትመለከቱት ሌብል ፎር ላይ ስንደርስ ነው ያው፣ ገና አሁን እኛ ሌብል ዋን ላይ ነው። ገና ስለከፈተ እዚህ ጋር እንደምትመለከቱት ዶላር ሳይኑ አንድ ምት እሷ ሌብል ዋን ትላለች ማለት ነው። ስለዚህ ገና እኛ ሌብል ዋን ላይ ነው። ስለዚህ እንደምትመለከቱት 4600 ብር ነው ያለኝ። እንደምትመለከቱት እዚህ ጋር ዋች ቪዲዮ ቪዲዮ በማየት መስራት ትችላለን የሚለኝ እዚህ ጋር ደግሞ ኮምፕሌት ዘ ታስክ ይላል። ታስኮችን እንትን በማለት ነው የምንሰራው በታክስ ከዚያ በኋላ እዚህ ጋር ደግሞ ሮቴሽን የሚላለ ሮቴት በማድረግ እንደዚህ የተለያዩ ኢንቫይቶችን በመስራት እዚህ ጋር ደግሞ እንደምትመለከቱት ብዙ ሰዎች ዊዝድሮ አድርገዋል፣ ምናምን የለም ማለት ነው ዊዝድሮ አድርገናል እዚህ ጋር እንደምትመለከቱት፣ በንግድ ባንክ ያው መስፈን የሚባል ሰውዬ ትንሽ ቀደም ብሎ ዊዝድሮ አድርጓል ይላል። ስለዚህ እዚህ ጋር እንደምትመለከቱት ዊዝድሮ ያደረጉበት እንትን ነው። ስለዚህ እኛ እንደዚህ ያደረግን ደስ ያላችሁ፣ ከፈለጋችሁ ታክሲ በመስራት ከፈለጋችሁ ሽን በማድረግ ከፈለጋችሁ ደስ ያላችሁ ዚጋ ኢንቫይት በማድረግ በቪዲዮዎችን ዋች በማድረግ እኔ አሁን ለምሳሌ ቪዲዮ ዋች እያደረግኩ ላሳያችሁ። እዚህ ጋር እንደምትመለከቱት ቅድም ብያቸው ሁ 4600 ብር ነው። ቪዲዮን አይተን ደግሞ ምን ያህል እንደሚሆን ላሳያችሁ እንየው ማለት ነው። ቪዲዮን አይተን ምን ያህል እንደሚሆን እንመልከት። ቪዲዮን እንደዚህ አምጥቶልና እንደምትመለከቱት ያው ዩቱብ ኮፒራይት እንዳይልብን ምንት እንዳላለባቸሁ እንጂ እንደዚህ ያቻለ እንደምትመለከት ታያችሁ ይላል እዚህ ላይ ጋር የሚመለከት ታያችሁ አራት ሺ ስድስት መቶ ሰላሳ አንድ ብር ሆነልናል ማለት ነው ጨምሮልናል ማለት ነው። ይኸው አሁን ደግሞ ስልሳ ሁለት ሆኗል አራት ሺ ስድስት መቶ ስልሳ ሁለት ሆኗል ማለት ነው። እንደምትመለከቱት ምንትን ባለ ባየን ቁጥር እየጨመረ ነው ሄደው ማለት ነው። ስለዚህ አያቸው ከፈለጋችሁ ከዚህ በኋላ እዚህ ኮፒ ሊንክ ላቸዋል ሊንካችሁን ኮፒ አድርጋችሁ ደስ ላላችሁም ፍሬንድ በመጋበዝ እንደምትመለከቱት ሁለት ሺህ ሦስት መቶ እንትን ማግኘት ትችላላችሁ። ማለት እንትን በማድረግ ማለት ብቻ ማለት ለጓደኞቻችሁ በመላክ ብቻ ይህን ያህል ምርጥ ዌብሳይት ነው። ስለዚህ ምንም እንትን የሚል ነገር የለውን እንደዚህ ማየት ከፈለጋችሁ ቪዲዮችን ደግሞ ኔክስት እያላችሁ እያያችሁ እንደዚህ እንደምትመለከቱት ይኸው አያችሁ ነው ማለት ስለዚህ እንደዚህ እያደረግን የሚሰራው ማለት ነው። ስለዚህ ጓደኞች ምንም የሚከብድ ነገር የለው በጣም ይዚ ነው እንደምትመለከቱት ነው። በጣም አሪፍ ሳይት ነው፣ በቃ በጣም ደስ የሚል ነው። ስለዚህ ምንም የሚከብድ ነገር የለውም ማለት ነው። ስለዚህ እንደዚህ ወደ እንትናችን ከተመለስን በኋላ ይኸው አራት ሺህ ስድስት መቶ የነበረው አሁን ደግሞ አራት ሺህ ስድስት መቶ ዘጠና ሶስት ብሩ ነው እናል ማለት ነው። እንደምትመለከቱት እዚህ ጋ የተለያዩ እንትን በማድረግ እዚ ጋር አሁን ስን ገብቶ፣ ያሳያቸው እንደምትመለከቱ እዚ ጋር ደግሞ የተለያዩ አማራጮች ናቸው፣ እያያቸው ነው። እዚ ጋር ደግሞ ስንገባ ታያቸው፣ ፍሬንዳችንን በጋብዘን ቁጥር ምን ያል ለመሰጠን ይሄ ሊንካችን ራሳችን። እዚ ጋር ደግሞ ቀደም እንዳልኳቸው ቪዲዮ ዋች የምናደርግበት ቦታ ነው። ያየ እንትን ኢንካም የምንሰራበት ቦታ ነው ማለት ነው። አሁን እዛ ጋር አራት የሆነው ሲጨምር ታያላችሁ ማለት ነው አያችሁ እንደዚህ እያደረገ እየጨመረልን ይሄዳል ማለት ነው ስለዚህ በጣም አሪፍ ዌብሳይት ነው እንደዚህ በማየት ብቻ ነው የምንሰራበት ይከፍልናል ሪል የሆነ ነገር ነው ማሳያቸው ስለዚህ ከዚያ እዚች ጋ እንደምትመለከተው አራት ነጥብ አንገባለን እዚ ጋ እንደምትመለከተው ታያችሁ ሪቨርስ አለ ማይ አካውንት አለ ያው እንደምትመለከቱት ዩቶን በዚች ጋ የምትመለከተው ጥቺ አራት ነጥቧን በመንካት የምንሰራበት ቦታ ነው ማለት ነው። ስለዚህ ምንም የሚከብድ ነገር የለው። በጣም አሪፍ ዌብሳይት ነው። በጣም ሲነግራችሁ እዚች ጋችን ማለት ጥቺ አራት ነጥቧን እየነካን እሷ ጋር ለየትለየት ያሉ ጥቦች አሉ። እንደምትመለከቱ ጸደት ያለ ዌብሳይት ነው። ስለዚህ ምንም የሚቸግር ነገር የለውም። በጣም አሪፍ ዌብሳይት ነው። ዊዝድሮ ማድረግ ከፈለጋችሁ እንደዚህ ነው ዊዝድሮ የምታደረጉት። በጣም አሪፍ ዌብሳይት ነው ማለት ነው። እንደነገርኳቸው በጣም ሌብሉ ደግሞ ገና ሌብላችን አንድን ያልኳቸው እዚጋ ላሳያቸው እንደምትመለከቱት እዚጋ ይታያቸዋለች ትታያቸዋለች እቺ እሷ እሷ ሌበሏ ሌበል ነች ገና ሌበል ዋን ናቸው እያለን ነው፣ እንደምትመለከቱ። ስለዚህ በጣም አሪፍ ነው፣ ቪዲዮ እያየን የፈለገውን የፈለግነውን ሮቴሽን እያደረግን ደግሞ ታስክ እየሰራን ስለጽብ ያሉ ነገሮችን መስራት የምንችልበት ዌብሳይት ነው። ስለዚህ ጓደኞች እስካሁን ድረስ ስለተከታተላቸው እጅግ አድርገን እናመሰግናለን። በተለይ አዲስ ሀሳብ ካላቸው ኮሜንት መስራት ላይ የሚሰጣቸው ቀጥታ እንዲሰራላቸው የሚፈልገው ነገር ካለ ሀሳብ አስተያየታችሁን ኮመንት መስጫ ላይ አስቀምጡ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ እስከዛ ድረስ እነዚህ ቪዲዮ እያያችሁ ጠብቁ። እናመሰግናለን።